አይደለም የተወለድ ነው ወይስ ከእንጨት አይደለም የተፈጠር ነው? ሁላችንም ከሰው ልጅ ነው የተፈጠር ነው። ቤተሰብ ሊኖር ይችላል። ነጊ ያላገባነኛ ደግሞ አግብተን ቤተሰብ ንኖር ንሆን እንችላለን። ያገባነኛ ደግሞ ልጅ ወልደን ልጃችን አፍርተን ብቻ ቤተሰብ ይሰፋል። ያ ቤተሰቢ ነጊ ምን ይሆናል ብለን ማናስበት ብር ብቻ አይምሯችን ሸፍኖን ልባችን ተሸፍኖ ወዴት እንደምንሄድ ምን እንደምናስብ ብቻ አላቅም። ሁሌ አስገራሚ ነገር ነው የሚባለው፣ የዛሬውን የባሰ ነው። ሁለት ወጣቶች ሬሳ ከተቀበረበት ቦታ ያወጡና ወይም ያቃጥላሉ ወይም ሰው ማይደርስበት ቦታ አጥንትን ሰብስበው ጫካ ይቀብራሉ። ለዛውም ኃይለኛ ብር ተከፍለዋቸው። ከየት ያመጣችው ነው ይሄ ነገር እንዴት ለመዳችሁ ሲባሉ ጊዜ ከቅድመአያታችንና ከአባታችን የለመድነው ነገር ነው ይሄ። ጥልቁና የሚሰሩ ሰዎች በአዳም አምልኮ የሚሰሩ ሰዎች በበአዳም አምልኮ የሚያምኑ ሰዎች መጨረሻቸው ይሄ ነው። በቃ የሆነ በጣም የአይምሮ የሚከብድ ማመን የሚከብድ ነገር፣ በጣም የሚያስጠላ ነገር ነው ሀገራችን ላይ የሚሰማው። እኔ እንዲ በአዳም አምልኮ የምትሰሩ ሰዎች፣ እንዲ ሴጣን የምታመልኩ ሰዎች፣ እንዲ ሰው ናቸው እንዲ አሁን እናንተ ከኛ ነው የምትቆጠሩት፣ እናንተ አሁን ሰው ናችሁ ተብሎ እንደኛ ለብሳችሁ ትወጣላችሁ። ፈጣሪ ያይናል ብላችሁ አትፈሩ። ቀንቀንማ ሰው ናችሁ እንደ ሰው ልብሳችሁን ለብሳችሁ መስጊድ ትሄዳላችሁ፣ ቤተ ክርስቲያን ትሄዳላችሁ። ግን ማታ ማታ ናችሁ እናንተ ሴጣን በዚህ ልክን የሞተ ሰው አጥንት አውጥታችሁ ማቃጠል ጥቅሙ ምንድን ነው ነው? መድኃኒት ነው ትበሉታላችሁ? ምግብ ነው? በሽተኛ ናችሁ ይፈውሳችኋል ወይስ ምንድን ነው ነው? እነዚህ ገና ለጋ ወጣቶችን ይህን ነገር ማስተማር ስንት አይነት ስራ ያለ ተምሮ የመንግስት ስራ ሰርተው ሌላ ስራ ሰርተው አገር መለወጥ የሚገባቸው ልጆችን ዛሬ እስር ቤት እንዲወረወሩ ታደርጋላችሁ። በተለይ እናት አባት ተምሮ ጥሩ ቦታ የሚደርሱ ልጆችን ለሀገር ተረካቢ የሚሆኑ ልጆችን ያልሆነ የባዕድ አምልኮ ታስተምሯቸውና ከትምህርታቸው ይወገዳሉ ከጥሩ ስራቸው ይወጣሉና ያ ባዕድ አምልኮ ይቀላቀላሉ መጨረሻ ላይ በየመቃብር ሄዶ እንደዚህ እንትን ሬሳን አውጥቶ ማቃጠል ስራቸው በዛኔ ደግሞ የሚያቃጠል ኬሚካል አለ አጥንታቸው እንዳለ እንደ ውሃ ስብርብር የሚያደርገው ቦታው ደግሞ መቃብር እንዳልሆነ የሚያደርግ ኬሚካል አለ ከየት ከየት ነው የምታመጡት ከየት ነው የምታመጡት አገራችን ላይ እንደው የተደብቃቸው ነው የምትኖሩት በእርግጥ ኢትዮጵያ ትልቅ አለው ግን በዚህ ልክን የሚያስጠላ ነገር የአይምሮ የሚከብድ ነገር ማመን የሚከብድ ነገር ለምንደው የምትሰሩት እናንተ፣ ሰው አይደላችሁ ነው ወይ ነው ከሰው አይደል ደግሞ የተፈጠራችሁት ወይስ የሰው ግማሽ ናችሁ? የእኔ ጥያቄ እናንተ የሰው ግማሽ ናችሁ ወይስ እናንተ ከሴጣን ነው የተፈጠራችሁት? ሴጣን ከሴጣን ተፈጥራችሁ ነው ወደ ሰው የተቀየራችሁት? አልገባኝም። ምን አይነት ሕሊና ቢኖራችሁ ነው እንዴት ዳፋር ብትሆኑ ነው የሞተ ሰውን የሬሳ አውጥታችሁ የምታቃጥሉት፣ የሞተ ሰው የሬሳ አውጥታችሁ ሌላ ቦታ ወስዳችሁ የምትቀብሩት፣ እንዴት ነው ይሄ ስራ ብላችሁ የምትይዙት? እንዴት ነው በዚህ ነገር የተቀበላችሁት ብር ብር ነው ብላችሁ ለብሳችሁ በልታችሁ የምትወጡት? እንቅልፍ ትተኛላችሁ? እንዱ እንኳን መቃብር ቦታ ስንሄድ እንዴት ነው የሚዘገን ነው እንዴት ነው ምን የሚያስፈራው። መቃብር ቦታ ግን እናንተ ምንም ሳይመስላችሁ በአንድ ቀን አራት ተሬሳ አውጥታችሁ ማቃጠል፣ በአንድ ቀን አራት ሬሳ በሆኑ አውጥታችሁ እንደፈለገ ምታሽከራክሩት? ለምን እኛ ተፈጠር እንሞታለን። ሙተን ወደ አላህ ነው የምንሄደው፣ አፈር ውስጥ ነው የምንገባው። ስለዚህ ይሄ ኮ ቤታችን እኮ ነው። ዱኒያ ዘላለማዊ ሰጥቶን ጊዜያዊ ናት። ያ ኮ ዘላለማዊ ቤታችን እኮ ነው። እንዴት ከዘላለሙ ቤታቸው አውጥታችሁ እናንተ በሳት የምታቃጥሉት? ለምን ምን አደረጉ እነዚህ ሰዎች ምን ሰሩ እነሱ ወደ ፈጣሪያቸው እኮ ነው የሄዱት እናንተ እዚህ ላይ በወንጀል በሀጢያት በምን በምን ተጨማልቃችሁ ገና እዛ ነፍሳቸው አላህ ጋር የሄዱ የሞቱ ሰዎች አውጥታችሁ የምታቃጥሉት እንዴት አስችሏችሁ ነው ግን ልባችሁ ምን አይነት ምን አይነት ድንጋይ ልብ ቢሆን ነው? እረ ድንጋይ እንደው ይሰበራል የእናንተ ልብ ምን አይነት ልብ ቢሆን ነው? እንዴት አስችለዋቸዋል? እንዴት አረመኔ ናቸው ናችሁ፣ ምን አይነት ጫካኝኖች ናችሁ። እንደው ሀገራችን ላይ አንድ ደስ የሚል ነገር የሚሰማ ነገር የለም። ሁሌ የሚያስጠላ የሚያስጠላ ነገር ሁሌ የሚያስጠላ ነገር ሁሌ ለማመን የሚከብድ ነገር ሁሌ የአይምሮ የሚከብደው ነገር ነው ሀገራችን ላይ የሚሰማው። ምንድነው በአሁን ጊዜ በአሁን ዘመን ላይ በጣም የሚያስጠላ ነገር የሰውን ህዝነት የሚባል ነገር የጎረቤት ህዝነት የሚባል ነገር ለእናት ለአባት ለአህት ህዝነት የሚባል ነገር የሌለበት ዘመን ደርሰናል። ያጀማ ወዴት ይሄድን ነው? ኧረ ተው፣ እኛ መቶ ዓመት አንኖርም፣ ሁለት ዓመት አንኖርም። ያለችን በትንሽ ጊዜ እስኪ ጥሩ ነገር እንስራ፣ እረት ጥሩ ነገር እንስራ። እንዶ ገና ምንም መሳ ይመስላቸው አንድ ሰው ለእኛ ሚስጥር ያወጣ ሰው በዛም ኬሚካል አቃጥለን አመድ አድርገን አሻራችን እንዳይገኝ አድርገን ነው ውሃ ውስጥ ምንወረው ነው ወይስ አቃጥለን እንለቀዋለን ያሉት። ገና ልጆቹ እኮ ወጣት ናቸው። ገና እኮ ልጅ ናቸው። አባታቸው አሁን ይሄ ጥሩ ነው ብሎ ይሄ ነገር አስተምረዋቸው፣ እሱ ወደ ማይቀረው ሞት ሄደ ይሄ ሞት እንዳለ ያለ የልጆቹ ጥሩ ነገር ቢያስተመስ ይሄ ነገር ኃጢያት ነው። ይሄ ነገር ጥሩ መጥፎ ነገር ነው። ነገ እናንተ ሟች ናችሁ፣ ፈጣሪያችሁ ዘንድ ቀርባችሁ ትጠየቃላችሁ። እያንዳንደው የሰራ ነው ስራ እንጠየቅበታለን። ከእንዲህ ስራ ተቆጠቡ፣ ይሄ ስራ ስሩ፣ ይሄ ስራ መጥፎ ነው፣ ይሄ ነገር ፈጣሪ ዘንድ የሚያስጠይቅ ነገር ነው ብላችሁ ልጃችሁ ለምንድ ነው የማታስተምሩት? ለምንድነው መጥፎ ስራ እንዲሰሩ የምታደርጓቸው? እናንተ ማን ናችሁ? ኬት ነው የተፈጠራችሁት ለምንድነው ሁሌ ልብን የሚሰብር ነገር ሀገራችን ላይ የሚሰማው? እነዚህ ጀግኖች ጋዜጠኞች ባይኖሩ ኖሮ ይሄ ምስጥር በሙሉ አንሰማም ነበር። ኢብላኝ ኢትዮ ማይከታተሉና ሚዲያ ማይከታተሉ ቤተሰቦች እኛማ በትንሹ ቢሆን ሰምተን ራሳችን እንጠብቃለን። በግድ የሚጠብቁ አላህ ሱብሀነሁ ወተዓላ ነው። ግን ሰበብ አድርገን ራሳችን እንድጠብቅ ያደረጋችሁ ነው። ገና በዛ ላይ ሬሳን አውጡት ወል ለብር ጭማሪ ይጠይቃሉ ብርን ይደራደራሉ ምን አይነት ስራ እንደም ቤት ምትገነቡ መሰላችሁ እንዴ ቤት ምትገነቡ መሰላችሁ ወይስ ምን ጀግና የሚያደርግ ስራ የምሰሩ ነው የመሰላችሁ በዚህ ልክን እሬሳን ከመቃብር አውጥታችሁ ቆፍራችሁ አውጥታችሁ በኬሚካል ለማቃጠል በእሳት ለማቃጠል ብርን ትደራደራላችሁ ይሄ አሁን ጀግና ጀግንነት ነው ጀግናን እንደሆናችሁ ደረታችሁ ነፍታችሁ እኮ ታወራላችሁ። በቃ ከኛ በላይ ማንም የለም፣ ከኛ ጋ ሰጣ ገባ የገባ ሰው የስራውን ሰጠዋለን፣ እናቃጥለዋለን። አሰቃይተን ነው የምንገድለው። ከዛ በኋላ በኬሚካሉ እናቃጥለዋለን። ሄር ኢንሻአላ አረ፣ ወዴት የሄዳችሁ ነው? አረ፣ ምን አይነት ልብ ነው ያላችሁ? እንዶ ዚፕ ኑሮ የሁሉም ሰው ልብ እንደ ልብ እንደ ልብስ ዚፕ ኑሮ ተከፍቶ ቢታይ ኖሮ እንደ በልባችን ውስጥ ምን አይነት ቆሻሽ ይወጣ ነበር እን እንደ እግራችንና እንደ ፊታችን ልባችን በየጊዜ ቢታጠብ ኖሮ ምን አይነት ምን አይነት ቆሻሽ ከልባችን ይወጣ ነበር። ልባችን ምን አይነት እንደሆነ ይታወቅ ነበር። በዚህ አይነትማ እንዱ ሰው እንዴት ነው የሚያምራው? እንዱ ሰው እንዴት ነው በገዛ አገሩ ላይ በገዛ ዜጋው ላይ እንዴት ነው የሚያስጨክነው? አሁን ያ ሬሳ ስታቃጥሉ ጊዜ በዛ ብትሞትስ በዛ ውስጥ ብትቃጠሉስ እነሱ ያገኙት እኮ ወግ ማድረግ እኮ ያገኛቸው ልታገኙ አይደለም። በሰላም ሞቶ በሰላምን መቀበር የመሰለ ነገር እኮ የለም። ትልቅ ወግ ማድረግ እኮ ነው፣ እናንተ አታውቁትም እንጂ ጫካ ላይ አውሬ ከበላው ሰው እና በስነሳት ከቤቱ ወጥቶ የተቀበረ ሰው እኮ ትልቅ ማድረግ እኮ ነው ትልቅ ማድረግ። ላኢላህ ኢለላ ላኢላህ ኢለላ። ወላሂ ወዴት እንደምንሄድ አላውቅም። ቪዲዮ ሰማን ጊዜ ዝግንን ነው ያ ዝግንን። ማመን አቅቶኛል። እኛ ሰዎችን እንወይ አልኩኝ እኮ እኛ ሰዎችን ንወይ እኛ ከሰው ተፈጠር ነው ወይ? እነዚህ ስራ የሚሰሩ ሰዎች ከሰው ተፈጠሩ ነው ወይ አልኩኝ። እንዶ እነዚህ ጋዜጠኞች አላህ እድሜና ጤና ይስጣችሁ። ለምን አገራችን ላይ ወንጀል የሚሰሩ ሰውን የሚያስለቅሱ እንደዚህ ያልሆነ በአድ ነገር ሰርተው ሰውን እንዳይኖር የሚያደርጉ ሰውን ሁሌ በሽተኛ ሆኖ እንዲኖር የሚያደርጉ ህዝቦች በሆኑ ሰብሰብ በእርጋችሁ ወደ እስር ቤት ስለምትወረውረዋቸው እኔ በጣም ደስተኛ ነኝ። እናንተ ሁሌ እድሜና ጤና ላይ ይስጣቸው። እኔ ሌላ ነገር ምንም ነገር የለም። ለምን አገራችን ላይ የሆነ ፈርፍሮ የሚያወጣ ነገር ስለሌለ ሁሉ በብርብርብርብር ብር ተከፍሎት ህጉም ምኑ ምኑ ምኑ በቀብር ይወተፍላቸዋል። አፋቸው ይዘገሩ ብር ይወተፍላቸዋል፣ አፋቸው ይዘገሉ። ወንጀል የተስፋፋ የተስፋፋ የተስፋፋ የተስፋፋ ይመጣል። ግን አልሐምዱሊላህ፣ በአሁኑ ሰዓት ኪሳቸው ሊሞላ ማይፈልጉ ልባቸው ንጹህ የሆነ ህሊናቸው ንጹህ የሆነ ብቻ በእውነት እውነትን ይዞ የሚጓዙ ወጣቶች ሀገራችን ላይ የበረከቱ ነው። በጣም ደስ የሚል ነገር። ወንጀለኞች ደግሞ ይሄ ብርን አቅፈው ኪሳቸው በብር አሳብጠው ልባቸው በብር አሳብጠው አይምሮቸው፣ ጭንቅላታቸው፣ ልባቸው በብር ሸፍነው የሚጓዙ በሆኑ እንዳለ እስር ቤት ተወርውረው የእጃቸው አግኝተው እንዲወጡ ነው የሚያደርጓቸው። በዚህ ነገር በጣም ደስተኛ ነኝ። ለምን በአንድ በኩል ባንጎዳ፣ በአንድ በኩል ብንጎዳ፣ በአንድ በኩል ደግሞ አንጎዳም። እነዚህ ጀግና ወጣቶች ስለሰጠን ጀግና ጋዜጠኞች ስለሰጠን የሀገራቸው ዜጋ አልቃሽ የሆኑ የሀገራቸው የተበደሉ ሰዎች እንባ አባስ ስለሆኑ ግን ወንጀል የሚሰሩ ሰዎች በቁማቸው በአደባባይ ነው መግደል ያለባቸው። ሰሞኑ ልጅዋ ገላ እንድትሞት የሞት ፍርድ እንደተሰጣት ሁሉም ሰው እንደዛ ቢሆን ሀገራችን ያሬት እንዴት ደረስን? ግን ለሷም ጥሩ ነገር አይደለም። ጥሩ ነገር አይደለም። ልጅዋ ስትገል ጥሩ ነገር ነበር እንዴ?